ሰላም ወገኖች፣ እንደምን አላችሁ? ልኝ ደህና ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን። እኔ በጣም ደህና ነኝ። እናንተም በያላችሁበት በደህና በሰላም እንደምትገኙ ይህንም ደግሞ አይ ወደዚህ ፕሮግራም መጣችሁ ልትማሩ ዝግጁ እንደሆናችሁ፣ አንድ ነገር ልትጠቀሙ ፍላጎት እንዳላችሁ፣ እንዲያው ከቲክቶክ ላጥ ላጥ ላጥ ሳይሆን ረጋ ረጋ ረጋ ብላችሁ ሀሳብ እንደምታገኙ እምነቴ ነው። እያየን ያለነው መጽሐፈ ምሳሌ ምዕራፍ ሰላሳ ነው እና የማሳ ንጉስ የሚለውን ማሳ የሚለው ትርጉሙ ትንቢት እንደሆነ የንጉስ ለሙኤል ትንቢት የተሰጠው ትንቢት ነው። ለንጉስ ለሙኤል የተሰጠው ትንቢት። እንግሊዘኛውን አንብቤላችኋለሁ የአስራ ስድስት አስራ አንዱን

ትንቢት ነቢይት እንደሆነች የእግዚአብሔር እንደኛ የዘመኑ ነቢት አደለች። ቋንቋም ደግሞ እብራይስጥ እንደምትችል አራሚክ እንደምትችል እንደዛ ነው የምትለው። ምክንያቱም ማ በሬ ነው የምትለው፣ በኒ ኒ በኒ በኒ ስላ አይሁድ እንትን ነው የብራስጥ ነው በሪ ባር ባርናባስ የመጽናናት ልጅ ባራባስ፣ የአባት ልጅ ለምሳሌ ባራባስ እንትን ሲሰቀል ባራባስ ሳይሰቀል የቀረው ማለት ኢየሱስ በእሱ ፈንታ የተሰቀለለን ማ በሪ ማ ባር ባር ነው የምትለው ባር ባር አያችሁ ባርናባስ ባር ባር የሚለውን ነው የምትጠቀመው ብራይስጡንም ግሪኩንም ብራይስጡንም ሂብሩንም አድርጋ ነው የምትናገረው እና አስገራሚ ሴት ናት እና ዋናው ዓላማዋ ሴቶችን ልጄ ሆይ እናቱ እርሱን ያስተማረችው የለሙኤል ትንቢት የትንቢት ቃል ትክክለኛው ትርጉም ነው። እናቱ እርሱን ያስተማረችበት የለሞኤል የንጉስ ለሞኤል የትንቢት ቃል ትንቢት ቃል እንደዛ ብላችሁ ተርጉሙት። ልጅ ሆይ ምንድን ነው የወዴ? ልጅ ሆይ ምንድን ነው የስለቴ? ልጅ ሆይ ምንድን ነው ትለዋለች። እና የመጀመሪያው ማስጠንቀቂያ ምንድን ነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገስታትን ለሚያጠፉ እና እነዚህ ሴቶች እነማን ናቸው የሚለውን ባለፈው እንትን ቃል ገብቻለሁ፣ ወደ እነዚህ ሴቶች እንደምወስዳቸው። እነዚህ ሴቶች እነማን ናቸው? እናገኛቸዋለን። ኢሳያስ ሰባት ላይ ኢሳያስ አራት ላይ እናገኛቸዋለን። በኢሳያስ አራት እንዲህ ይላሉ። በጣም በጣም የሚያስገርሙ ሴቶች ናቸው፣ የሚያስደንቁ ሴቶች። ምን ይላሉ? ምን ይላሉ? ኦኬ እንደገና ይሄ የአረበኛ እንትን ከፍቼ ምንድን ነው አማረኛም ጣን እንጂ አረበኛው ምንድን ነው እምትለው። እሺ ኢሳያስ ላይ እንዲህ የሚል እናገኘዋለን። ኢሳያስ ላይ አስቀድሞ ያስቀመጠው ኢሳያስ አራት ላይ በዛን ቀን ሰባት ሴቶች ሴቶች ሰባት ሴቶች ሙሉ ናቸው፣ ሙሉ ናቸው እነዚህ ሴቶች የጎደላቸው ነገር የለም። ሰባት ሴቶች የገዛ እንጀራችንን እንበላለን፣ የገዛ ልብሳችንን እንለብሳለን። የገዛ እንጀራችን እንበላለን፣ የገዛ ልብሳችን እንለብሳለን። ስምህ ብቻ ራክ ራክ ኦንሊ ስምህ ብቻ ስምህ ብቻ ይጠራ፣ እንፈልገዋለን ስምህን ብቻ እንፈልገዋለን ብለው አንዱን ወንድ ይይዙታል አለ ኢሳያስ አስቀድሞ ያየው። በዛን ቀን ሰባት ሴቶች የገዛ እንጀራችንን እንበላለን፣ የገዛ ልብሳችንን እንለብሳለን፣ ስምህ ስምህ ብቻ በእኛ ላይ ይጠራ፣ መሰደባችን አረቅ ብለው አንዱን ልጅ አንዱን ወንድ ይይዙታል ይዙታል ይሹናል። እነዚህ እነማን ናቸው? እንደገና እነማን ናቸው እናያለን። እኛ ኢየሱስ ምን አለ? እግዚአብሔር ምን አለ? ልጅን ልበሱት። ክርስቶስን ልበሱ። ከሰማይ የወረደ እንጀራ ብሉ። ኖ ኖ ኖ፣ አንበላም፣ አንበላም፣ አንበላም። ከሰማይ የወረደ ከሰማይ የወረደውን አንበላም። እዚህ የሆነውን አንፈልግም አንፈልግም አንፈልግም፣ ያንተን። ምክንያቱም ይሄ አንብበን ነው የምንበላው። ኢሳያስ ሀምሳ አምስት ላይ ሄደን ስናነባው አንብቦት ሂዱና ኑ ብሉ በነጻ ጀሮዋቹ ያዘንበል ይስሙ ብሉ ጠጡ ጠገቡ ይላል። ያ ኢሳያስ ሀምሳ አምስት ኢሳያስ ሀምሳ አምስት ወስጄ ላሳያችሁ። እዛው ኢሳያስ እኮ ነው። ወደኋላ ወስዶ ሀምሳ አምስት ምን በላው? ምን በላው? መብላት የሚገባል። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ሁሉ ኑና ግዙ ብሉም፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘብ አትከፍሉም። እናንተ ምትከፍሉት የለም። የራሴ ልብስ አለኝ እያልሽ አይደለም ምትመጪ? የራሴ ቀሚስ አለኝ የራሴን ዳቦ አለኝ ጋግር። ያለው ዳቦ ሽማ፣ የተቃጠለ ዳቦ ነው። ምንድን ነው አንቺ የጋገርሽው? ነው ነው ነው የራሳቸውን ነው። ገንዘብ እንጀራ አይደለ። የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። የታመነችውን የዳዊትን ምሕረት ቃል ኪዳን እሰጣችኋለሁ። ስለዚህ የነሱ ይሄ ሆኖ ሳለ እነሱ ግን ምን አሉ? ኖ ኖ የራሳችን ነው ምን በላ የራሳችን ነው ምን ጠጣ። እንደዚህ አይነት ክርስቲያን እኮ አለ ክርስቲያንም አለ ሰው ብቻ ማለት ቤተክርስቲያኖች፣ እነዚህ የሐሰት እንትኖች ብቻ ሴቶች፣ እነሱ ብቻ ሳይሆን ክርስቲያኑ እያንዳንዱ እንደዚህ አይነት ይሆናል። ክርስቶስን ማይፈልግ ብቻ ግን ክርስቲያን ተብሎ መጠራት ይችላል። የክርስቶስ የሆነውን መብላት ማይፈልግ ክርስቲያን ተብሎ መጠራት የህይወትን ቃል ትዕዛዙን፣ ህጉን እና ስርዓቱን መጠበቅ የማይፈልግ ነገር ግን ክርስቲያን ተብሎ ሊጠራ የሚፈልግ እረኛውን ድምፅ የማይሰማ በግ አለ አለ። ስለዚህ እነዚህ ሴቶች እነዚህ ሴቶች አትስት የተባለው እነዚህ የራሳቸውን ምግብ የራሳቸውን ምጠጥ የሚጠጡ የት እናገኛቸው? በጣም ሰፋ አድርገህ አምጣልን ነው ምስሉ። ሰፋ አድርገህ አምጣልን። ልውሰዳችሁ እንግዲህ ሰፋ አድርጌ። ሴቲቱን በቀይና በሐምራ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁም ተሸልማ ነበር። ዋው ሴቲቱ ሴቲቱ እናታቸው፣ የእነዚህ ሁሉ እናት እነዚህ ሁሉ እናት ምን ሆናለች? ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቆች ተሸልማ ነበር። እጅግም የሚያንጸባርቅ ነገር፣ የሚያስጸይፍ ነገር፣ የዝሙትም ርኩሰት የሞላባት የወርቅ ጽዋ የያዘች ወርቅ አላት። ወርቅ ግማቷን ሳይሆን ወርቋን ነው የሚያየው ሰው ወርቋን ያማረ ወርቅ የሚያንፀባርቅ ወርቅ ነው። ቤተክርስቲያን እኒሃ በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎች እነዚህ ነው፣ ሴቶች የጋለሞታዎች እናት የማን የጋለሞታዎች እናትዋ ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሳት እናት የጋለሞታዎችና የምድር እርኩሳት እናት የእነዚህ ሁሉ እናት። ስለዚህ ትላቋ ታላቋ ሴት ወልዳቸዋለች። እስላም በሉት ኦርቶዶክስ በሉት መንም በሉት ጴንጤን በለው። ዛሬ ስንት እንትን አለ። እንደ አሁን ያየሁት አንድ ቀን ያየሁት የጴንጤ እንትን ተብሎ እንትን ከውጭ ከጥቁሮች ነው እንትን የወሰዱት ጥቁሮች ጠፍተዋል። አሜሪካ አሜሪካ አይቻ ያለው ወንድና ሴቱ ሆኖ እንትን ዳንስ ቤቱ ቸርች ውስጥ፣ ያን ክርስቶስ ቸርች ነው የክርስቶስ እንትን ነው አ ዘፈን አለ ስማበለው ምናምን ዘፈኑ ልክ ድሮ ከነ ጥላሁን ገሰሰ ከነ ኤፍሬም ታምሩ ከነዛ ከነዛ ጥለ ነው። ቃል ለሰማይ፣ ቃል ለምድር ወደ አንተ አንመለስም ወደ ሕይወት ቃል ገብተናል ብለን ስንል ያን አሁን ተገልብጦ ቸርች ገብቶ ቸርች ራሱ ቸርች ሁኖ የርኩሰት እናት የጋለሞታዎች እናት ወርቅና በእንትን አዎ ልብሷ ያማረ ነው። ያነ እኮ የሚማርካ ወገኖችን የሚማርከው ያነ ነው። ያማረ ልብሷ ያማረ ወርቅ ጽዋ ያማረ ያማረ በጣም ቆንጆ ናት። መጽሐፍ ቅዱስ እንኳ አልካደም። ቆንጆ ናት። ግን ማዘር ኦፍ ሃርለትስ ሃርለቶችን ወለደች። ከባድ ቃል ነው። አትጠቀም። መጽሐፍ ነው ያለው ሃርለትስ ማዘር ኦፍ ሃርለትስ። ልጄ ሆይ ተነሱ፣ ተጠበቅ። ጉልበትህን ለእነዚህ ሃርለቶች እንዳትሰጥ፣ ለእነዚህ የከፉ የተበላሱ ጉልበትህን እንዳትሰጥ፣ ለሙያ ልጄ ሆይ። ትልቅ ትንቢት ነው። ይህን ሁሉ አስቀድማ አይታዋለች ያች ሴት፣ እናቱ ይህን ሁሉ አይታለች። ስለዚህ ሰፋ አድርገን ወደፊት እነዚህ ሴቶችን እንማራለን። እሺ፣ በጣም ጥሩ እንግዲህ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አደራ በሰማይ አደራ በምድር እናንተ ተጠቀሙ፣ ሌላውም እንድጠቀም። ለምንድን ነው የምንካፈለው? ከዚህ እንድትቆጠቡ የለሙኤልን እናት ምክር እንድትቀበሉ ነው። በመንፈስ ተሞልታ ነው ይሄን ሁሉ ያየችው እኮ የሰጠችው አስቀድማ ከነ ኢሳያስ ሁሉ ሳያዩት አሷ ያየችው እሷ ናት። እነዚህ ተጠበቅ የነገስታትን ው ራእይ ላይ ምንድን ነው የምታደርገው? ምንድን ነው ነገስታትን ሁሉ ነው አረምት የምትለው። እቼ እርኩስ ራእይ አስራ ሰባት ያነበብኩላችሁ መጽሐፈ ራእይ ምዕራፍ አስራ ሰባት አንብቡት። ቁጥር አራት ነው እንትን ያደረኩት። እናንተ ግን ከሌላው በደንብ አድርጋችሁ አንብቡት። ምንድን ነገስታቶች እንዴት አድርጋ እንደዋጠቻቸው፣ ሌቦችና አጭበርባሪዎች እንዴት አድርገው እንዳከበሯት፣ መጨረሻ ላይ ደግሞ እንደምትጠፋ ስለዚህ እሷንን ሰፋ አድርገን እናያለን። አሁንም ደቂቃው እየሄደ ነው። እግዚአብሔር ከእናንተ ጋር ይሁን። ከጉልበታችሁን ለሚበሉ ለሚያራቁቱ ሴቶች ጉልበታችሁን አትስጡ፣ አደራ በሰማኝ አደራ ብላችኋለሁ ደና ውኑልኝ። ጌታ በነገር ሁሉ ይባርካል።